ዋሽቶ አይደለም፣ ተሳስቶ አይደለም። የሆነ ቦታ የሚያስቀምጥህ የሚያስቀምጥሽ። ሲገፉህ ዝም በል አታጉረበርም። ሲገፉሽ አታጉረበርም። ሌላ ክብር አለ። የአንተ አምላክ አይተኛም፣ የአንተ አምላክ አይተኛም። ኧረ አንዱ ሰምበል በኢየሱስም። መጣ በልጁ ላይ ማነ ሠራው። ጆናታን ሰማይ መዘገበውን ሰው አይቀይርህም። አንዱ ሰምበል በኢየሱስም ኢደካባቲካ አንድ ሰሜበል በኢየሱስም። ሰማይ እዚህ ቤት የምታደርጉት ነገር ማንኛውም አምልኮ፣ ማንኛውም በጉልበታችሁ፣ በብራችሁ፣ በእውቀታችሁ፣ በጸጋችሁ የምታገለግሉት በአባት ዘንድ ይመዘገባል። አንድ ሰሜበል በኢየሱስም። የሆነ ነገር ስመጣብህ አምላክ ልጄ ከፈት ሲያረግ አን ማንም እንዳይነቀው። አንድ ሰሜበል በኢየሱስም ተመዝግቧል በላተ ጉዳይ ሟተኛ ይበላሽም አንድ ሰው የሚባል በኢየሱስ ስም ዮናታን። እግዚአብሔር አምላክ ተመለከተ። አባቱ ሳልና ዮናታን መሞቱን በሰማች ጊዜ እጅ ሴት ምን ሆነች? ሞግዚት ነች። ከዛ ደነገጠች። ከከተማ እልች ባካም አምስት አመት ልጅ ነው። ምን አረጋችሁ? ወጠች ያኔ አንድ ነገር ሊሆን ነው። ደነገጠች። ስትደነግጥ ይህ ሰው ወደቀ። ከዛ እግሩ ሽባው ነው ዘመን ሲመጣ ተደብቃለሁ። ስቲ በቃ የእኔን ጉዳይ እኮ አባላሽው። በቃ እግዚአብሔር ማለት ወደ አጃ፣ እግዚአብሔር በደምብ ይሰማል። አምነትንም ከደምብ ነው የሚሰማው፣ በደምብ ነው የሚሰማው። ኢዳጋባ እስኪ ከእዚህ በኋላ በል የስንፍና ቃል አላወራም። እዚህ ጋር ሲሰገው፣ እዚህ ይከፈታል። እስኪ በእኔ የጀመረ ሚጭ በል ወንጌል ምስክር ነው። ጌታ ምስክር ነው። ፓንተ የተከፈተ ምንጭ አይዘጋም። የተዘጋ እንዳይመስል አንድ ሰመን በር እግዚአብሔር ሴቶ አቅም አንድ ሰመን በረኝ መልካም ዘር የሰራው ነገር ሆነ። ሰማችሁ? ዮሴፍ ህልም ቢያልምም ገና በልጅነቱ ያለመው ህልም ብቻ አይደለም። ህልሙ ምን አደረገ? በወንድሞቹ አስገፍቶ ወደ ጉድጓድ አስጥለው እንዳይ ቃር ተሽጦ ቢገባም በእስር ቤት ውስጥ የሰራው መልካም ነገር ነው። ያደረገው መልካም ነገር ነው። እስር ቤት ላሉት ለሁለቱ እንጀራ አቅራቢና ጠጅ አቅራቢ ሌላ ነገር የለው ለንጉሱ የሚያቀርቡት እስር ቤት በገቡ የሁለታቸውን ነገር ሕልም ይፈታላቸው። አንደኛውም እንደፈተው ሞተ፣ አንደኛውም እንደተናገረ ሆነለት። ከዛስ ተፋቸው። ሁለተኛ ሴድ ንጉሱ ሂልም አልሞ በተጨነቀ ጊዜ እንደዛና ሰው እኛ ያኔ በእስሪ ቤት በነበርንበት ጊዜ ሁለት ዓመት ነው፣ ያኔ የነበረ ሰው አሁን እዛ እስሪ ቤት አለ፣ እሱ ጋር ብትሄድ፣ እሱ ነው የሚፈተው። ከዛ ያ እስር ቤት ያደረገው መልካም ነገር አምጥቶ በግብፅ ላይ በፈርዖን ቤት ላይ ንጉሱ ሊያረገው ነው። ከዛዝ እግዚአብሔር ተመለከተ። ማንን? ዮሴፍን። የት? እስር ቤት። በማ በንጉሱ ሰውዬ በንጉስ ታርጌት ውስጥ ገባ። ለምን? ንጉሱ ሰምቷል። ወንቃዎቹ የንጉሱ አስበተኞቹ ሊፈቱት የማይችሉትን ነገር የአምላክ መንፈስ ያለበት የአምላክ ቅባት ያለበት የእግዚአብሔር አጀንዳ ያለበት ሲመጣ ነገር ሁሉ መልካም ሆነ። በአንተ ዘመን መልካም ይሆናል። በአንቺ ዘመን መልካም ይሆናል። አንድ ሰው አመበል በኢየሱስ ስም። ወደድክም ጣላህም፣ ጌታ ምስክር ነው። የአንዳንድ ሰዎች ወንበር አስቀይራሉ። የሚያስደምም ወንበር ከወትሮ የበለጠ ሟተኛን የሚያስለቅስ ይህ ሰውየም መድኃኒት አለበት። እሱማ በትክክል የሆነ ነገር አለበት በሆነ ነገር እያዛቸው ነው። እስከምትባል ታምና ላይ ወንበር ይቀይራል። እግዚአብሔር ባንተ ለቀልዳ ያቀመህ ክብሩን ለማንም አሳልፎ አያቀመህ። አንተ፣ አንቺ በየተኛው መንገድ እለፊ፣ የእግዚአብሔር አምላክ ለስሙ ክብር ስል በጌታ በኢየሱስ ዛሬ ወንበርን ያስቀይርልሃል። እግዚአብሔር ውለታ የሚመራ አምላክ። ክልልም መጣ እኮ መጣ የንጉስ ልጅ ነው የሳኦል ልጅ ነው ዮናታን ለማ መልካም ነገር አድርግ ለዳዊት ለዳዊት የሰራው ስራ መጣ ከብዙ አመታት በኋላ የተረሳው ነገር መጣ እኔ ምናምን ሰው የተረሳው ሰው እኔ እራሴን እንደ ውሻ አርገ የሚቆጥረው እንዴት በምን ያይታ ነው ያይሄ ሰማይ ሊኮኝ ነው አለ የሰማይ ጥሪ ነው አለ ወርቅ ያለ ምን አቻላቹ የእናንተ ነገር አልወደገም ሞቷል፣ ያላችሁ ጉዳይ እንደገና ተነስተዋል። ያንተ ምዕራፍ ያንቺ ምዕራፍ ዛሬ ተቀይሯል። ተስፋ በቆረጣችሁ ጉዳይ እግዚአብሔር ልጅ ኢየሱስ ይመጣል። አንድ ሰው ኢየሱስ ይመጣል። በሊዜ አንድ ሰው የሚባል በኢየሱስም እጅግ በመንፈሳዊ ነገር ጠንካራ ነው። ይሰረባችኋል። ለአፍታ ለመክሮ ሴከንድ በቃ የሆነ የወረደ ነገር እንዳትናገሪ። ለማክሮ ሰከንድ ለምን ምንም እያየ ሊገለበጥ ይችላል። እያየ ሊሰበር ይችላል። ብዙ ግፊ ሊኖር ይችላል። አንተ ግን በልቤ ከዛ በረከት ስጥ አልወጣይም አንድ ወር፣ አምስት ወር፣ ስድስት ወር፣ አንድ አመት የሆነ ነገር ከእጅ ሊወጣ ይችላል። ቀድሞ እንደማጣብቀን ለሆን ይችላል። እግዚአብሔር መላክ ምስክርን ሌላ እየደመረልህ ነው። እየደመረልሽ ነው። ጸጋው እየደመረ ነው። ክብሩ እየደመረ ነው። አረ እግዚአብሔር ምስክረው ተአምራት በሕይወት ይሆናል። እዚ ከዚህ በኋላ በል በእኔ ሕይወት በልሴ የእግዚአብሔር ተአምራት ይሆናል። በልሴ ፊትን ያየ ሁሉ ይመሰክራል። ባና ኖሮ ይመሰክራል። በኑሮ ይመሰክራል። አንድ ሰው በኢየሱስ ስም ጴጥሮስ ከኢየሱስ ጋር መሆኑን ልኪድ እየካደ ነው። ፊቱ ግን እንዳይክድ እያረገው ነው አዋዋሉ ያውታ ይሄ ከነሱ ጋር ያለ ከነሱ እንደ አንዱ ነው የሚመስለው፣ ራሱን ይመስላል። አረ ነው ያደለው ማለት ዘመኞቹ፣ አረ ከነሱ ወገን ነው ፍቱ ያስታውቃል። አሜን በል አሜን። አማን እዚህ ቤት የሚመጣ ትንሽ ከደረት ወጣ ወጣ ማለት አለ። በጣም አሜን። ዜሮ ይሁን አይምጣ፣ ዜሮ መንፈስ የተመታ ይሁን፣ ዛሬ በኢየሱስ አንድ ብሎ ይቆጥራል። ያንተ ነገር እስአንድ ሰሚ በል። በኢየሱስም ዲሞ የሚያደርገውን እግዚአብሔር ይገለበጣል። አስተሳሰብን ዛሬ አምሩ ሆን በኢየሱስ ክርስቶስ የምደፍሮን እግዚአብሔር ይገለበጠዋል። ዘመኑ ያንተ ይሆናል። ጊዜው ያንተ ይሆናል። ሰዓቱ ያንተ ይሆናል። እስአንድ ሰሚ በል። በኢየሱስም ይህ ቃል ምን ነው የሚያውጀው? ይሁንልህ። በኢየሱስም ዮሴፍ ጋ ያየው ህልም መጣ መጣ። አንዳንዱ ከነቢይ ወደ ነቢይ ጫማ ሰው ለጥቀይር

ይበላል መንከባከባለ፣ ሌላ ነገር እንዳይበላ አጥር ማጠራል። ብዙ ነገር አለ። ከዛ በኋላ እኮ ነው ፍሬ የምትበለው። መጠበቅ አለብህ። የእግዚአብሔር ቢስም ብሎ አስማት ቡና ሲኒ ገልቢጠን አይደለም የምናውረው። ይህን ቃል ነው የምናውረው። የሚያውረው ቃል ዛሬ እውቀት ይሆንልሃል፣ ጥበብ ይሆንልሃል፣ የምትፈልገው ነገር ይሆንልሃል። አንድ ሰው የሚባል በኢየሱስም ከብዙ ሰዎች ጫንካ ላይ የሆነ ነገር ሲነሳ አይቻለሁ። የሆነ ነገር ሲሄድ አይቻለሁ። አንድ ሰው የእኔ ነገር መልስዬ፣ ዛሬ እያየው መልስዬ በክብር በፊት ሽፍት እያደረገ ነው። ለሚያምን ይሁንለት። ይሁንለታ ይሁንለታ። ትላንትም ሲጠራጠሩ ነበር። ኦቨርካስት እንድጠራጠሩ ታደርጋለህ። ለምን ቢባል አንተ ጋ ያለው የእግዚአብሔር ቅባት ይበልጣል። አንቺ ጋ ያለው የእግዚአብሔር መጎስ ይበልጣል። በሰው ልጅ ላይ ሰይጣን ምንም አይነት ሀይል የለውም። ምንም አይነት ሰው ላይ ሰው ሰው ዲያ ሰው የለም ሀብታም ሰው ሰው ሰው በእግዚአብሔር መልክ በእግዚአብሔር አምሳል የተፈጠረ ሰው ሰው ሰው ልጅ። ደካማ ያደረገው በራሱ በሽተኛ ያደረገው በራሱ እንዳልተማራ ያደረገው በራሱ። የሆነ ነገር እንደማቅ የሚናገረው ራሱ ወዳጅ ሰው ተብለ ተፈጥረሃል። በማ በእግዚአብሔር መልክ ገባ። እግዚአብሔር ሲፈጥሪ ዝም ብሎ አልፈጠረም፣ በራሱ መልክ። ሰማይ ምድር የማን ነው? የእግዚአብሔር እቀጤበቦ የማን ነው የእግዚአብሔር ብር ወድቆ የማን ነው የእግዚአብሔር እኔ ራሴ የእግዚአብሔር ታድያ አንድ በኢየሱስም አንተ ካስቀው ኢየሱስ ይበልጣል አንተ ከምትናገረው ኢየሱስ ይበልጣል የብልጫውን ቅባት ነው የተሸከምከው የስንፍና ቃል እንዳትናገር ማለዳ ስትነሳ ሟርተኛ ራስ ነው ተነሳ በረከት ሆኖልኛል። ቤቴ ሰላም ነው። አዲስ ነገር በኪሴ ገብቷል። ቢሮ ሲገባ የኔ ነገር ሁሉ ይለወጣል። የናንተና ምክር ይፈርሳል ብላ ስትገባ ይፈርሳል። አሜን።